አራቱም የአማራ ግዛቶች እየተካሄዱ ያሉ ውጊያዎች የቀጠሉ ሲሆን የፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የአገዛዙ ሰራዊት ተመቶና ሰባይና ቁሳይ ሰራ ደርሶበት ተመልሰዋል። ዝርዝር መረጃውን ይዘነዋል። እንዲሁም የፋኖን ጠንካራ በትር መቋቋም ያልቻለው የአገዛዙ ሰራዊት እየፈራረሰ በየቀኑ ፋኖን እየተቀላቀለ ነው። በትናንትና ሁለት ብቻ አስራ ሁለት የአገዛዙ ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅለዋል። ጤናስጠለን ክቡራን የተወደዳችሁ አድማጭ ተመልካቾቻችን በያላ በተመለከታችሁበት የአለም ዳርቻ ሰላምታችን ድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የአገዛዙ ሰራዊት ተመቶ ሰብዓዊና ቁሳዊ ኪሳራ ደርሶበት ተመልሰዋል። የአገዛዙ ብልጽግና ሰራዊት የምስራቅ አማራ ኮር አንድ ስር የሚገኘውን ባለሽርጡ ክፍለ ጦርን ለማጥቃትና ለመክበብ ብሎም ይዞታ ለማስለቀቅ ሰኔ አምስት ማለዳ ጀምሮ በሶስት አቅጣጫ ቢሰለፍም አይቀመ መሲዎቹ የባለሽርጡ ክፍለ ጦር አናብስቶች እያሳደዱ ሲመቷቸው ውለው የማታ ማታ ወደ መነሻ ካምፑ አስገብተውታል። በዚህም በአገዛዙ በኩል በርካቶች እስከ ወዲያኛው ሲሸኙ፣ ቁጥራቸው በውል ያልታወቁ ጉዳት ሆነው መመለሳቸው ተረጋግጧል። በአገዛዙ በኩል ከማቾች መካከል በአገዛዙ ኃይል በብቃት የሚተማመንበትና ከሌሎች የስናይፐር ተኳሾች የተለየ ክብር ይሰጠው የነበረው የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች የሚያሳዩት። በመሆኑም በአገዛዙ በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖ የው ውጊያ ስልቱ ከመከላከል ወደ ማጥቃት መቀየሩና በወገን በኩል የደረሰ ምንም አይነት ሰባይና ቆሳይ ኪሳራ አለመድረሱን ከግምት ውስጥ ስናስገባ በውጊያው የፋኖ ኃይል ያገኘውን ወታደራዊ ውጤት ከፍ ያደርገዋል። ይህ የዙፋን ጠባቂ ሰራዊት በደረሰበት አካባቢ የማህበረሰቡን ቤት በዘፈቀደ እየፈተሽና የተዘጉ በሮችን እየሰበረ የግለሰቦችን ውድ ንብረት በመዝረፍ ሀብሩ እየተባለ በሚጠራው ቀበሌ የፋኖን ምት መቋቋም ሲያቅተው አራት እድሜያቸው ከሰባ አምስት በላይ የሆኑ የእድሜ ባለጸጋዎችና አንድ ወጣት በግ ግፍ ረሽኗቸዋል ሲል የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሀመድ ሞገስ ገልጸዋል። በጎጃምም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህርዳር ብርጌድ በትናንትናው ዕለት ሰራዊቱ ወራሚት ቀበሌ ጭጫና አታንጉሳ ጎጥ ላይ የተለመደውን የሀሰት ድራማ ለመስራትና የአርሶ አደር መሳሪያ ለመሰብሰብ የተለያዩ የማታለያ አጀንዳዎችን በመያዝ የተጓዘውን የአገዛዙ ኃይል በረሀኞቹ ተወርውረው በመሄድ ሰራዊቱ በዲሽቃና በብሬን እየደበደቡ በመጣበት እግሩ ቀጥቅጠው መልሰውታል። የአካባቢው ማህበረሰብም እንግልቱ በስቶብናል በማለት ወንድም ሴቱም በጫካው ከፋኖ ጎን ተሰልፈው ታሪክ ሰርተዋል። እንዲሁም የፋኖን ጠንካራ በትር መቋቋም ያልቻለው የአገዛዙ ስራዊት እየፈራረሰ በየቀኑ ፋኖን እየተቀላቀለ ነው። በትናንትና ሁለት ብቻ አስራ ሁለት የአገዛዙ ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅለዋል። በዚህ መሰረት አራት የአርማብተን አባላት የቀኝ አዝማች ስሜነ ደስታ ብርጌድ ሲቀላቀሉ ሁለቱ ከአዲስ ቅዳም ሁለቱ ከትሊሊ በመክዳት ወደ ንስሮች ከነሙሉ ትጥቃቸው መቀላቀል ችለዋል። በተመሳሳይ ጌታነው አብያይቾ በመርጦ የማርያም ከተማ በሚልሻ ታፍሶ ቢጠረነፍም ሳይውል ሳያድር መከላከያውን በከዘራ በማለት ሙሉ ትጥቁን ይዞ አባይ ሸለቆ ብርጌድን ተቀላቅሏል። በተጨማሪም አራት የአገዛዙ ኃይል ከመከላከያና ከአርማ ብተና ወደ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ተቀላቅለዋል። ስማቸው ጋሻው አርማ ብተና፣ ዳንኤል አበበ 302 ኮር 76ተኛ ክፍለ ጦር፣ መስፍን በላቸው 79ኛ ክፍለ ጦር፣ የአብስራ ሙልጌታ 304 ኮር 76ተኛ ክፍለ ጦር አባል የሆኑት አገዛዙን በመክዳት በ በትናንትና ሁለት ወደ አማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሲቀላቀሉ ፋኖ በውጊያ ጥበቡ የመከላከያን የአድማብተናን እየጨረሰው ስለሆነ ላለመሞት ብለን ሕይወታችንን ለማትረፍ ሳንወድ በግድ ከርተን ወደ ፋኖ ተቀላቅለናል ብለዋል። በተመሳሳይ ሁኔታ አንድ የመከላከያ ሁለት የሰላም አስከባሪ ኃይሎች ከነሙሉ ትጥቃቸው የቀኝ የተይፍተ ንጉሴ ስድስተኛ ክፍለ ጦር ቀስተ ደመና ብርጌድን ተቀላቅለዋል። እንዲሁም መራዊ ከተማ ሲዘርፍ የነበረው በኮሎኔል ታደሰ ሙሉነ ብርጌድ በቁጥጥር ስር ውሎ ተብሏል። ስሙ አየነው በዛ ይባላል። ግንቦት 23 ከመራይ ቀበሌ ዜሮ ሁለት ተከስተ ሰፈር ዘጠኝ ሰዎችን መንገድ በጉዞ ላይ የነበሩትን በማስቆም ከምሽቱ ሁለት ሰዓት በክላሽ አግቶ ዘርፎ ተሰውሮ የቆየ ሲሆን ከሰረቀ በኋላ በቤቱ ላይ ተደብቆ እያለ በፋኖ ክትትል ሊያስችሏል መንግስት ተልእኮ እንደሰጠውና ፋኖ በመምሰል እየዘረፈና የፋኖን ስም እንዲያጠፋ ገንዘብን ጭምር ከመንግስት ይከፈለው እንደነበረ ገልጸዋል። የሰረቃቸው ንብረቶችም አራት ተች ሞባይል፣ ሶስት በተን ስልክ 12 ሺ ብር በጥሬው መስረቁን አምኗል። በሌላኛውም በባህር ዳር ብልጽግና የጠራው ሰልፍ መክሸፉ ተሰምተዋል። ጥቂት የሚባሉ የሴፍቲኔት ተጠቃሚዎችና ወደ ቤተ ክርስቲያን የሚሄዱ ምዕመናንን በማስገደድ ለማሰለፍ የሞከረ ቢሆንም የአማራ ፋኖ ብሔራዊ ኃይል በጎጃም የተሰጠውን ማስጠንቀቂያ በመቀበል የባህር ዳር ህዝብ በብልጽግና ሰልፍ ላይ ሳይገኝ ቀርተዋል። በዚህም የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ በጎጃም ለባህር ዳር ህዝብ በጭንቅ ውስጥ ሆናችሁ አፈሙዝ ውስጥ ተደቅኖባችሁ የትግሉን አላማ ተረድታችሁ እምቢ አንሰለፍም በማለታችሁ ምስጋናችን ላቅ ያለ ነው ብለዋል ሰልፍ አስተባባሪ ቹ በትናንትናው ዕለት እርምጃ ልንወስድ የነበረ ቢሆንም ለምስኪን እናቶቻችን ስንል ያለፍናቸው ቢሆንም በቀጣይ በስም ዝርዝር ለይተን የያዝን በመሆኑ ህዝብን በመካድ ለብልጽግና አሽከር በመሆኑ የሰሩትን እርምጃ የምንወስድ መሆኑን እናሳውቃለን ብለዋል። ደብረ ማርቆስ ከተማ ከዚህ በፊት ለብልጽግና በመላላክ ሰልፍ ያዘጋጁትን አካላት ከዚህ በፊት እርምጃ የወሰድ መሆኑ የሚታወስ ነው። ህዝባችን የብልጽግናን ወንበር ንቅንቅ አፍርሶ እዚህ ደረጃ እንዲደርስ አድርገዋል። የሚቀረን ትግል ምዕራፍም እንደ ከዚህ በፊቱ በንቃት እንድንከታተል ድጋፋችሁ እንዳይ ለ የን ስንል በአክብሮት ጥሪያችንን እናስተላልፋለን ብለዋል። እንዲሁም የወንበርማ ብርጌድ ሰራዊቱን ከመዋጋት አልፎ ህዝብን ማስተዳደር፣ ሰላምና ጸጥታውን ማስከበር እንዲሁም ማንነቱን እየጠበቀ በሁሉም ቀበሌዎች ላይ ነጻ ቀበሌ አስተዳደራዊ መዋቅሮችን ዘርግቶ መስራት ከጀመረ አመታት አልፈዋል። ሰኔ አራት ብርጌዱ ከወረዳ አመራሮች ጋር ግምገማ አካሂዶ አስፈላጊውን ሪፎርም ሰርተዋል። ዋና አስተዳዳሪ አበባው መልካሙ፣ ምክትል አስተዳዳሪ ፈንታውን ብዙአየሁ፣ ጸሐፊ አሳያለማየሁ፣ የህዝብ ሰላምና ደህንነት ካሳው ታምር፣ ማህበራዊ ልማት ሞሴዋ ባንቴ፣ ፍትህ ሰብሳቢ መለሰ ተፈራ፣ ጸሐፊ ገበያው ታደሰ፣ ገንዘብ ያዥ ታደለ ታረቀኝ፣ መዝገብ ቤት አለሙ በሬ፣ አባል ታየ መብራቱ፣ ህዝብ ግንኙነት ወልደ ነገድጓድ፣ ፋይናንስና ንብረት አስተዳደር ይታይ ወርቄ። በአጠቃላይ በወንበርማ ወረዳ ብርጌድ በፖለቲካዊ፣ በወታደራዊ፣ በኢኮኖሚ፣ በማህበራዊ ሙሉ በሙሉ ህዝብን እያስተዳደረና የመንግስትነትን መዋቅሮችን ዘርግቶ እየሰራ ይገኛል፣ ሲል የብርጌዱ አናዛዥ ሀምሳ አለቃ ዘላለም ደሴ ይገልጸዋል። የተመረጡ የወረዳ አመራሮችም ጠላትን ከወረዳው ለማስወገድ የብርጌዱ የጀርባ አጥንት ሆነው እንደሚ ሚሰሩ ቃል ገብተዋል። ያለው የብርጌዱ ህዝብ ግንኙነት ካሳውና ማን ነው ከባርማዶ ዳገኝናቸው። መረጃችን ስናቀና እስራኤል ትናንት ማምሻውን በኢራን ላይ ጥቃት ፈጽማለች። እስራኤል በጥቃቱ የኢራን የኒውክሌር ጣቢያዎችና ወታደራዊ አዛዦችን ኢላማ ማድረጓ ተዘግበዋል። እስራኤል ጥቃቱን ኦፕሬሽናል ሪዚንግ ላይሆን ብላ እየሰየመችው ሲሆን ጠቅላይ ሚኒስተር ቤንያሚን ኔታንያሁም ኢራን ለእስራኤል ህልውና ስጋት ነች ብለዋል። እስራኤል ከኢራን ያጸፋ ምላሽ ሊኖር እንደሚችል በመገመትም በሀገሯ የአስቸኳይ ጊዜ አዋጅ አውጃለች። የኢራን ብሔራዊ ሚዲያ በጥቃቱ የአብዮታዊ ዘብ አዛዥ ሆሴን ሳላሚ መገደሉን አስታውቀዋል። በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ መሀመድ ባግሪ ተገለዋል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃ እንደነበራቸው በመግለጽ በጥቃቱ ግን የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፍ የኒውክሌር ቁጥጥር ማዕከል በጥቃቱ የኢራን ዋነኛ የኒውክሌር ጣቢያ ላይ ጥቃት መፈጸሙን አስታውቋል። በጥቃቱ በኢራን የሚገኙ ስድስት ወታደራዊ ማዘዣዎች የተመቱ ሲሆን ወታደራዊ አዛዦችን ጨምሮ ሁለት የኒውክሌር ሳይንቲስቶችም ተገለዋል። በጥቃቱ የኢራን መንፈሳዊ መሪ አያቶላህ አሊ ካሚን ዋና አማካሪ መጎዳታቸውም ተነግረዋል። የእስራኤል የመከላከያ ሚኒስቴር ከጥቃቱ በፊት ለአይሁድ ሕዝብና ለእስራኤል ወሳኝ የሆነ ነገር ይፈጽማል ማለታቸው ተዘግቧል። ኢራን ከጥቃቱ በኋላ ሐሰተኛ መረጃ የሚያሰራጩ ሰዎችን በሕግ ጠይቃሉ ያለ ሲሆን ከጥቃቱ በኋላም በዓለም ላይ የነዳጅ ዋጋ በአስር በመቶ ጨምረዋል። የኢራን የውጭ ጉዳይ ሚኒስቴር የዓለም አቀፍ ማህበረሰብ የእስራኤል ጥቃት እንዲያወግዝ ሲጠይቅ ተመድ ሁለቱ ሀገራት ወደ ጦርነት ከመግባት እንዲቆጠቡ ጠይቋል። የኢራን መንፈሳዊ መሪ አያቶላህ አሊ እስራኤል ኢራን ኢራንን በማጥቃቷ ራሷ ላይ መጥፎ ነገር እንዲፈጸም ወስናለች ብለዋል። ኢራን የአጸፋ ምላሽ እንደምትሰጥ ሲጠበቅ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እስራኤላውያን ጥብቅ የሆኑ ወታደራዊ መመሪያዎች እንዲከተሉ አሳስበዋል። በሌላኛው ዩክሬን ከሩሲያ ጋር ባደረገችው የማቾች ወታደሮች ልውውጥ 1212 በድን አስከሬኖችን ተቀበለች። ዩክሬን የጦር እስረኞችን ማስተባበሪያ ማዕከል ቀይ መስቀልን የሞቱትን ወታደሮች ለመመለስ ላደረገው እርዳታ አመስግነዋል። ዩክሬንና ሩሲያ ባደረጉት የወታደሮች የመለዋወጥ ስምምነት ኬብ 1212 ሞስኮ ደግሞ 27ን ተቃ ተቀይረዋል የእስረኞችና የአስክሬን ልውውጥ ዩክሬን ና ሩሲያ ባለፈው ሳምንት በቱርክ ባደረጉት የሰላም ንግግር የተሳካ ብቸኛው ተጨባጭ ውጤት ነው በዚህ ንግግር ሁለቱ ሀገራት እስከ ስድስት ሺህ የሚደርሱ አስክሬኖች ና ከፍተኛ የአካል ጉዳት የደረሰባቸው ከሀያ አምስት አመት በታች ያሉ ወታደሮች ለመቀያየር ተስማምተዋል ሜዲንሲንክ ከፍተኛ የአካል ጉዳት የደረሰባቸውን ወታደሮች የመቀያየሩ ተግባር ሩሲያ ከዛሬ ጀምሮ ልትጀምር እንደምትችል ጠቁመዋል የዩክሬን ወታደሮች አስክሬን ከተለያዩ አውደውጊያዎች የተሰባሰቡ ሲሆን ይህም ዶኔስክ ካርኪቭ ኬርሶን ና ዛፖርዚያን ይጨምራሉ ጀነራል ሲል የዩክሬን የጦር እስረኞች እንክብካቤ ማዕከል በቴሌግራም ገጹ አስታውቋል። ማዕከሉ ጨምሮ ከሩሲያ የተረከባቸውን በድኖች ማንነት በተቻለው ፍጥነት ለመለየት እንደሚሞክር አስታውቋል። ሩሲያና ዩክሬን ሲቀያየሩ ይህ ለመጀመሪያ ጊዜ አይደለም። ከዚህ ቀደም በሺዎች የሚቆጠሩ በሰባ የተለያዩ ቦታዎች ተለዋውጠዋል። ሀገራቱ ይህን ልውውጥ ያደረጉት ሩሲያ ዩክሬንን መቀበል አልቻለችም የሚል ወቀሳ ካቀረበች በኋላ ነው። ሜዲንስኪ አሁን ዩክሬን የተረከበቻቸው የያዝ አስከሬኖች የያዘ ማቀዝቀዣ ያለው ተሽከርካሪ የመቀበያ ቦታ ላይ የደረሰው ባለፈው ቅዳሜ እንደነበ እንደነበር ተናግረዋል። ሜዲንሲክ ባለፈው ቅዳሜ በሰጡት አስተያየት ባልተጠበቀ ሁኔታ ዩክሬን የመረከቢያ ጊዜውን አራዝማለች ብለዋል። ዩክሬን በበኩሏ ሩሲያ እውነታዎችን በማዛባት የቆሸሸ ፖለቲካን እያራመደች ነው ስትል ምላሽ ሰጥታለች። ልውጡ የመጀመሪያ ዙር ባለፈው ሰኞ ነበር የተጀመረው በሩሲያ ና ቤላሩስ ድንበር የቤተሰብ አባላቶቻቸው የጠፉባቸው ቤተሰቦች ተሰባስበው የነበሩ ሲሆን በስሜት ተሞልተው ታይተዋል። በዚህ እለት ሁለቱ ሀገራት እየተለዋወጡ ሲሆን ሁለቱ ሀገራት ትክክለኛውን ቁጥር ከመናገር ተቆጥበዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀን ናቸው ጥንክሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤ